ሰላም ጤና ይስጥልን። ውድ በመላው ዓለም የምትገኙ የንቁ ሚዲያ ተከታታይ ቤተሰቦቻችን፣ ይህ ንቁ ዜና ነው። ከዜናዎቹ ጋር እኔ መምህር ኢሳያስ ነኝ። አብራችሁን ቆዩ። በቅድሚያም በዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም ቁጥራቸው ያልታወቀ በዋሻ የሚኖሩ መነኮሳት በታጣቂዎች መገደላቸው ተገለጸ። አድና ተስፋዬ ተጨማሪ አላት። በኦሮሚያ ክልል ምስራቅ ሸዋ ዞን ውስጥ በሚገኘው በዚህ ቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም የሚኖሩ መነኩሳት ሰኔ 15 ቀን 2017 ዓ ም በታጣቂ የተገደሉ ሲሆን የተወሰኑ ታፍኖ መወሰዳቸው ገዳሙ ለማህበረ ቅዱሳ ሚዲያ ገልጿል። ስለተገደሉትና ታፍኖ ስለተወሰዱት መነኩሳት ቁጥርና ዝርዝር ጉዳይ አጣርተን መረጃችን የምናደርስ ይሆናል ሲሉ የማህበረ ቅዱሳ ሚዲያም ዘግቧል። የካቲት 2016 ዓ ም ጨምሮ በተለያዩ ጊዜያት በተደጋጋሚ በገዳሙ ላይ ተመሳሳይ ጥቃት መድረሱ የሚታወስ ነው ሲሉም ገልጸዋል። በሶሪያ ምስራቅ ደማስቆ በቅዱስ ኤልያስ የግሪክ ኦርቶዶክስ ቤተክርስቲያን ላይ የሽብር ጥቃት ደረሰ። ተጨማሪ ያለን ከደማስቆ በስተ ምስራቅ በዶዋይሌ አካባቢ የሚገኘው የቅዱስ ኤልያስ የግሪክ ኦርቶዶክስ ቤተ ክርስቲያን በቅዳሴ ላይ በነበሩበት ወቅት ኢላማ የተደረገ ሲሆን በጥቃቱ ከ15 በላይ ሰዎች ሲሞቱ በትንሹ 20 ሰዎች መቁሰላቸውን የሶሪያ አረብ የዜና አገልግሎት ሳና ና በርካታ ዓለም አቀፍ የዜና ወኪሎች ዘግበዋል። በሩሲያ የዜና አገልግሎት ኖቮስቲ የተዘገበው የመጀመሪያው ዘገባዎች እንዳመለከቱት አንድ አጥፍ ጠፊ በጸሎት ወቅት ወደ ቤተ ክርስቲያኑ በመግባት በነበሩበት ምዕመናን ላይ ተኩስ በመክፈት ድንጋጤ ፈጥረዋል። ከዚያም የሚፈነዳ ቀበቶ በማፈንዳት ከፍተኛ ፍንዳታ በማድረግ የቤተ ክርስቲያኑ ክፍሎች ወድሞ የበርካታ ሰዎችን ሕይወት ቀጥፏል። አል ኢክቫሪያ ቲቪ እንደዘገበው የሀገር ውስጥ የጸጥታ ኃይሎች የጥቃቱን መንስኤ ለማወቅ የወንጀል ምርመራ መጀመሩን ዘግቧል። ይህ በእንዲህ እንዳለ የአምቡላንስና የሲቪል መከላከያ ቡድን ቆስለኛዎቹን በአቅራቢያ ወደሚገኝ ሆስፒታሎች በማጓጓዝ ከፍተኛ የህክምና ማስጠንቀቂያ መስጠቱ ነው የተገለጸው። የግሪክ ኦርቶዶክስ ቤተ ክርስቲያን የቅዱስ ኤልያስ ቤተ ክርስቲያን በደማስቆና በአካባቢዋ ከሚገኙ ታዋቂ የክርስቲያን አብያተ ክርስቲያናት አንዱ ነው። ከነቢዩ ኤልያስ ጋር የተቆራኘ በመሆኑ በጥንታዊና ታሪካዊነቱ ይታወቃል። ከመቶ አመታት በላይ ያስቆጠረው የጨረቻ ቁርቁራ ቅዱስ ሚካኤል ቤተ ክርስቲያን በካህናት እጦት ምክንያት አመታዊ ክብረ በዓሉ በትላንትናው ዕለት መከበሩ ተገለጸ። አድና ተስፋዬ ዝርዝር አላት። በደቡብ ወሎ ሀገረ ስብከት በደሴ ዙሪያ ወረዳ ከመቶ ዓመታት በላይ ባስቆጠረው በጨርቻ ቁርቁራ ቅዱስ ሚካኤል ቤተክርስቲያን የቅዱስ ሚካኤል ዓመታዊ የንግስት ክብረ በዓል በትናንትነ በትናንት ነው ተከብሮ ውሏል። የቅዱስ ሚካኤል ዓመታዊ ክብረ በዓል ሰኔ 12 ቀን የሚከበር ቢሆንም በአካባቢው ላይ አገልጋዮች ባለመኖራቸው ምክንያት በትናንት ነው ለሰኔ 15 ቀን 2017 ዓመተ ምህረት የወረዳው ሊቀ ካህናት መምህር ቤዛ ደሴ እንዲሁም ከደሴ ከተማ የተሰበሰቡ ሊቃውንት ካህናት በተከኙበት የተከበረ ሲሆን ሊቀ ካህናቱ ባስ ያስተላለፉት መልእክት ደብሩም ወደ ቀደመ ክብሩ አገልግሎት ለመመለስ ብዙ ስራ መስራት ይጠበቅብናል፣ ሲሉም ገልጸዋል። የምዕራብ ሀረርጌ ሀገረ ስብከት ማሰልጠኛ ያስተማራቸውን 23 ደቀ መዛሙርት ብፁዕ አቡነ እንጦንስ በተገኙበት አስመረቀ። ተጨማሪ አለን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የምዕራብ ሀረርጌ ሀገረ ስብከት ካህናት ማሰልጠኛ ያስተማራቸውን 23 ደቀ መዛሙርት ብፁዕ አቡነ እንጦንስ የምዕራብ ሀረርጌ ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል በተገኙበት አስመርቋል። በጭሮ ደብረ ጽዮን ቅድስት ልደታ ለማርያም ካቴድራል ስርዓተ ቅዳሴው በብፁዕ አባታችን እየተመራ ከተጠናቀቀ በኋላ ክቡር ሊቀ ሕሩያን ቆሞስ አባ ፍቅረ ዮሐንስ ብርሃኑ ባረክናክሙ እንቤተግ እግዚአብሔር ከእግዚአብሔር ቤት መረቅናችሁ በሚለው የዳዊት ቃል መነሻ በማድረግ የመግቢያ ንግግር አድርገዋል። ማሰልጠኛው አስራ አንደኛ ዙር ላይ መድረሱንና የዛሬ ተመራቂ ደቀ መዛሙርቱ ለአራት ተከታታይ ወራት ትምህርታቸውን በትምህርት ሃይማኖት ዶግማ፣ በመጽሐፍ ቅዱስ ጥናት፣ በቤተ ክርስቲያን ታሪክ፣ በዓለም መድረክ፣ በኢትዮጵያ ቤተ ክርስቲያን ታሪክ፣ በሚስጥራተ ቤተ ክርስቲያን፣ በሂሳብና ንብረት አያያዝ፣ በስብከት ዘዴ፣ በትምህርተ ኖሎትና በመልካም አስተዳደር ሲከታተሉ መቆየታቸውና ቆይታቸው ስለነበራቸው ጊዜ ሪፖርት አቅርበዋል። በመጨረሻም ብፁዕ አቡነን ጦንስ የም ምዕራብ ሐረርጌ ሀገረ ስብከት ሊቀጳጳስና የቅዱስ ሲኖዶስ አባል መልእክት ያስተላለፉ ሲሆን የካህናት ማሰልጠኛው ለአራት ወራት የመማር ማስተማር ሂደቱ እንዲከናወን ኃላፊነት ተሰጥቷችሁ ኃላፊነታችሁን የተወጣችሁ ምስጋና ይገባችኋል። እነዚህ ተማሪዎች ለዚህ የበቁት በእናንተ ጥንካሬ ስለሆነ ሁሉም ኃላፊዎች ምስጋና የሚገባችሁ ናችሁ ብለዋል። ብፁዕነታቸው ትምህርት ብርሃን ስለሆነ ለሁሉም የሚያብራ ልዩ ሀብት ነው ብለዋል። ማሰልጠኛው ከተጀመረ ጀምሮ በርካታ የቤተክርስቲያን ልጆች አስተምረውም ያስመረቀ መሆኑን አውስተው የዛሬ ተመራቂ ደቀ መዛሙርትም የቤተ ክርስቲያን ደጀን እንደምትሆኑ እምነቴ ነው ያሉ ሲሆን እናንተ አልጫውን ዓለም የምታጣፍጡ ጨው ናችሁ። ስለዚህም ብዙ ጊዜያትን አልፋችሁ ፈተናውንም ተቋቁማችሁ እዚህ በመድረሳችሁ እንኳን ደስ አላችሁ ብለዋል። ለተመራቂዎቹ ደቀ መዛሙርት ሰርተፍኬትና በትምህርታቸው ከፍተኛ ውጤት በማምጣት ከአንደኛ እስከ ሶስተኛ ለወጡት ሽልማት በመስጠት እንዲሁም በቃለ ምዕዳንና ጸሎት መርሃ ግብሩ ፍጻሜውን አግኝቷል። ሰኔ 16 ቀን 2017 ዓ.ም ከንቁ ሚዲያ የተዘጋጀው ዜና ይህን ይመስል ነበር። ዜናዎቹን በመምራት አብሬያቸው የነበርኩት እኔ መምህር ኢሳያስ ከመላው የንቁ ሚዲያ ስቱዲዮ ባለሙያዎች ጋር ነበር። ሰላም።